እንግዲህ ዛሬ በጣም ልብ የሚነካ አንድ ዜና ከዛ ነው መጀመርላችሁ ማለት ያን ዜና አካፍላችኋለሁ። በጣም ልብ የሚነካ እንደው በእውነት ለመናገር ማለት ነው። ልክ ሞት ካልተለማመድን በቀር እንደዚህ አይነት ነገር ልብ በጣም ነው የሚረብሸው። በተለይ በተለይ ደግሞ በ በተለይ በቤተክርስቲያን በመንፈሳዊ አገልግሎት ላይ ያሉ ሰዎችን ማጣት ማለት ነውና በምንጃር ሸንኮራ የቤተ ክርስቲያን ግንባታ መሸጋገሪያ ተደርምሶ ቢያንስ እስካሁን ድረስ የ30 ሰዎች ሕይወት እንዳለፈ ተነግሯል። ይሄ በጣም ልብ የሚነካ ልብ የሚያሳዝን ጉዳይ ነው። በዚህ ዙሪያ ላይ መጥነኛ ቆይታ አደርግላችኋለሁ። ከዛ ውጪ የቀድሞው የዲሞክራቲክ ሪፐብሊክ ኦፍ ኮንጎ ፕሬዚዳንት የነበሩት ጆሴፍ ካቢላ የሞት ፍርድ ተፈርዶባቸዋል። ይሄን ተመልክቶ ደግሞ መጠነኛ ቆይታ አድርግላቸዋለሁ። ምክንያቱም ሰውዬው በምን ምክንያት የሞት ፍርድ እንደተወሰነበት መታወቅ መቻል አለበት። እሱ ብቻ አይደለም፣ በህይወት ያሉ የአፍሪካ መሪዎችም ከዚህ የሚማሩት ነገር ምን አለ የሚለውንም ጭምር በዚኛው ፕሮግራሚ ላይ እንመለከተዋለን። ከዚህ ልብ ከሚነካ ዜና ሳንወጣ በኬንያ የተሰማ ነገር አለ። በጣም ልብ የሚነካ ነው። የሃይስኩል ተማሪ ናት። በሚያሳዝን ደረጃ ላይ በመምህሯ ቅጣት ይጣልባታል። የስምንተኛ ክፍል ተማሪ ናት። መምህሯ በቀጣባት ሰዓት እሷን ብቻ ነበር የሚቀጣው፣ ሌሎች ተማሪዎችንም ቀጥተዋል። ከዛም በኋላ እቺ ልጅ በዚህ ተያይዛ ከአንድ ሳምንት ቆይታ በኋላ ከዚህ ዓለም በሞት ትለይታለች። የዚህ ጉዳይን ተመልክቶ በጣም የሚገርም ነገር ነው አይመስልም? አውቶፕሲ የሚባል ሪፖርት ነው የመጣባት። ኢንሲደንቱ ያው የራስ ቅል ላይ የደረሰ ጉዳት ነው። ጉዳቱ ኦልሞስት ወደ ደም ወደ ውስጥ እንዲፈስ እንዳደረገና ይች የምትመለከቷት ልጅ ኦልሞስት የዚህ ጉዳት ተጠቂ ሆናለች፣ በሴፕቴምበር 19 አሁን ከቀናት በፊት ማለት ነው። እና በተለይ በጣም የሚያሳዝን አይነት ቤተሰብ ነው ያላት ይሄ ቤተሰብ ለአካባቢው አከባቢው በፖሊስም ጭምር እንደገናም ደግሞ በተለይ ክሊፊ የሚባለው ካውንቲ አካባቢ ላይ ባለ ግዛት ውስጥ በአንድ ከተማ ውስጥ ባለ ሆስፒታል ውስጥ ልጅቱ ክትትል እንድትደረግ ተደረገ። ነገር ግን ሴፕቴምበር 25 ከአምስት ቀናት በፊት ከዚ ዓለም በሞት ተለይታለች ልጅቷ ማለት ነው። የሚገርመው ይቺ ልጅ አንስታይን ቴንጄ ትባላለች። በሚገርም ደረጃ የሲቲ ስካኑ ሪፖርት እንደሚያሳየው በሴፕቴምበር 22 ወጥቶ ማለት ነው። ሄድ ኢንጁሪ እንዳለባት ወይም የራስ ቅል ጉዳት እንደደረሰባትና ይሄም ደግሞ ሄሞሮጅ እንደፈጠረ ፓርሻል ሄሞሮጅን የፈጠረው ከዛም በኋላ ይሄ በጣም አደገኛ ትሮማ እና ከደረሰባት ጭንቀት ራስ ምታት ምሩ ሁሉ በጣም ነበር የሚያሰቃያት። ከዛ ጋ ተያይዞ ቤተሰቧ ወደ ፖሊስ ሪፖርት አቅርቦ ነበር። መምህሩ ላይ ምንም አይነት እርምጃ በወቅቱ አልተወሰደም። እዚህ ስክሪን ላይ እንደምትመለከቱት የሕክምና ማስረጃዋ እንደሚያሳየው ልጅቱ በቅጣቱ ሰዓት ላይ በመምህሩ እንደተባለው ምናለው ቶርቸር ወይም ደግሞ ኮሮፖራል የሚባል በጣም አደገኛ ማለትም ላፊ የሆነ ቅጣት ነው ይሄ። በዚህ ቅጣት የተነሳ ልጅቱ ከዚህ ዓለም በሞት መለየቷን የፖሊስ ሪፖርት ያመላክታል ማለት ነው። እንግዲህ ያው ልጆችን መቅጣት መጽሐፍ ቅዱስም ይፈቅዳል። ማለት ግን ኮሮፖራል ሲሆንና ማለትም እጅግ በጣም ዘግናኝ ቅጣቶች፣ በጣም ከባድ የሚባሉ ቅጣቶች እስከ ህይወት ድረስ መስዋዕት ላይ ሊያደርግ ወይም ሊገድል እንደሚችል መታሰብ አለባት አለበት። ይሄም ከዚህ በጣም ትልቅ ትምህርት ሊወሰድበት ይችላል። ሳይታሰብ አንዳንዴ በጣም የሚያሳዝን አንዲት እናት ልጇን በጣም በኃይለኛ ትቀጣለች እና ልጆቿን በቃ ባገኘችው ነገር ነው የምደበድበው እኔ ማቀው ታሪክ ነው። እና በጣም በሚያሳዝን ደረጃ የልጇን የአራት ዓመት ህፃን ልጇን በሆነ ነገር ነው የመታችው፣ ጀርባውን ነው የመታችው። ከሆነ ጊዜ በኋላ አካሉ መንቀሳቀስ አቃተው። ከዛም በኋላ ከአካሉ መስራት ሳይችል እስከ ዛሬ ድረስ በጣም በሚያሳዝን ህይወት ውስጥ የተሰቃየ የሚኖር ልጅ ነው ያያዘችው ማለት ነው። እና አንዳንድ ስሜታዊ ሰዎች ኮርፖራል የሆነ ምት ሲመቱ ምኑ ጋር እንደሚመቱ አያውቁትም፣ እና የሚመቱበትን ቦታ ባለማወቃቸው የተነሳ በተለይ የህጻናት ገላ አይችልም እና የገዛ ልጇን እንደዚህ አድርጋ ኦልሞስት አካሏ አካሉ የማይሰራ እንዲሆን አድርጋለች። እና እርምጃ እንደዚህ አይነት ነገሮች ስትደረግ ቀጥሎ ምን አይነት ነገር ሊመጣ ይችላል የሚለውን ነገር ልታስቡበት ይገባል። በተለይ እርኩሳን መናፍስቶች ይሄን አጋጣሚ ይጠቀሙታል። የሰዎችን ህይወት ለማሽመድመድ፣ ለመግደል ይሄን አጋጣሚ ይጠቀሙታል። እንደገናም ደግሞ ቀጪውን ሰው እስከ እስከ ፍርድ ቤት እስከ ወህኒ ቤት መውረድ እንዲችል ሊያመቻች የሚችል አጋንንታዊ ስፒሪት ያለበት አለም ላይ ነው ያለ ነው። መጠንቀቅ በጣም መልካም ይሆናል ማለት ነው። ይሄን ጠቁሜ ወደ ኢትዮጵያ ወደ ሰማነው እንለፍ። እንግዲህ ክብራትና ክብራን የሣድስ ቤተሰቦቼ በጣም አሳዛኝ ዜና ነው። በምንጃር ሸንኩራ የቤተክርስቲያን ግንባታ መሸጋገሪያ ተደርምሶ ቢያንስ የ36 ሰዎች ህይወት ማለፉን ሰምተናል። ይሄ በጣም ልብ የሚነካ ነው። በአማራ ክልል በሰሜን ሸዋ ምንጃር ሸንኩራ ወረዳ አረርቲ የሚባል አካባቢ በዛ ወረዳ ነው፣ ግን አረርቲ ቅድስት ድንግል ማርያም ቤተክርስቲያን ለግንባታ የተረበረበ እንጨት ነው የተደረመሰው በመደርመሱ የተነሳ የሰላሳስ ህይወቶች ሰዎችን ህይወት ይዞ ሄደዋል ማለት ነው። ሰማዕት ሆነዋል። እነዚህ የቤተ ክርስቲያን ምእመናን እና ምእመናት በጣም የሚያሳዝን ነገር ነው። እንግዲህ ዛሬ ነው የቅድስት ድንግል ማርያም ዓመታዊ በዓል ለማክበር በስፍራው የተገኘው ምእመን እየተሰራ ያለው ቤተ ክርስቲያን እየጎበኘ ባለበት ሰዓት የተረበረበው እንጨት በመደርመሱ ነው በሰው ላይ የሞት እንዲሁም ደግሞ የአካል ጉዳት ያደረሰው። እንግዲህ በዚህ ሰዓት ላይ ምንድን ነው የተደረገው? ነገር በዚህ የቤተክርስቲያን ግንባታ ነው፣ አዲስ እየተሰራ ያለ ግንባታ። በዚህ ግንባታ ላይ ምን ይመስላል ያለበት ደረጃ ምን ይመስላል የሚለውን ነገር ለመጎብኘት ነው ሰዎች ወደዚሁ ርብራብ ላይ የወጡት ማለት ነው። እንግዲህ አደጋው የደረሰው መስከረም 21 2018 ከማለዳ ከጠዋቱ 1 ሰዓት ከ45 ላይ እንደሆነና በአደጋው የነዚህ 36 ሰዎች ሕይወት በሰማዕትነት ማለፉ ተረጋግጧል። ከ200 ሰዎች በላይ ደግሞ ጉዳት ደርሰውባቸዋል። በጣም ከባድ ጉዳትና ለሞት የሚቃረብ ጉዳትም እንደደረሰ የወረዳው ፖሊስ ጽህፈት ቤት ኃላፊ ኢንስፔክተር አህመድ ገበየው ተናግረዋል። በዚህ ጉዳይ ላይ እናም የፎቁ መረማመጃ 14 ዓመት የቆየ ነው በሚገርም ደረጃ ማለት ነው። ሰዎች በጉብኝት ላይ ሳሉ ከአቅሙ በላይ ስለተጫነው ተሰባብሮ አደጋው እንደደረሰ ነው የተነገረው። የመደርመስ አደጋው የደረሰው ምእመናን በወረዳው እየተሰራ ያለውን ቤተክርስቲያን ግንባታ በመጎብኘት ላይ በነበሩበት ወቅት ነው የሚሉ የአካባቢው ኃላፊ ተጎጂዎችን በአካባቢው ወደሚገኙ የተለያዩ የሕክምና ተቋማት መውሰዳቸውን ቢቢሲ ገልጿል። ከዚህ ጋር ተያይዞ እና የወረዳው ፖሊስ ጽህፈት ቤት ኃላፊ ኢንስፔክተር አህመድ ገበየው ለቢቢሲ እንደተናገሩት እስካሁን መሞታቸው የተረጋገጠው ሰላሳ ሰዎች ብቻ ቢሆኑም ቁጥሩ 36 ሰዎች ቢሆኑም ቁጥሩ ደግሞ ከዛ ከፍ ሊል እንደሚችል እየተነገረ ይገኛል። እንግዲህ የአርቲ ከተማ ሰላምና ጸጥታ መምሪያ ኃላፊ አቶ አጥናፉ አባተ ረፋዱ ላይ ለብሔራዊ የቴሌቪዥን ጣቢያ በሰጡት ማብራሪያ ከርብራቡ ስር ያልወጡ ዜጎች እንደሚገኙና እነርሱም የማውጣት ስራ በወቅቱ በዛ ሰዓት ላይ እየተሰራ እንደነበረ ነው የገለጹ። ስለዚህ በዛ ሰዓት እንግዲህ ከርብራቡ ስር የወደቁ ሰዎች ጉዳት ሊደርስባቸው እንደሚችል መገመት ይቻላል። የወረዳው ፖሊስ ጽህፈት ቤት ኃላፊ ኢንስፔክተር አህመድ ገበየው ዛሬ ማለት 21 ዛሬ ከሰዓት ለቢቢሲ እንደገለጹት ከሰዓታት በኋላ ሰዎቹ ከርብራቡ ስር ለማውጣት እንደተቻለም ከዛ ደግሞ የተሰራው ዘገባ ያመላክታል። ቢያንስ ለሶስት ሰዓት ያክል ሰዎቹን የማውጣት ስራ ተሰርቷል። መከላከያም ሳይቀር በመረባረብ ሰዎችን በሙሉ ሊያወጡ እንደተቻለና በጣም ብዙ ጉዳት የደረሰባቸው ሰዎች እዛ ውስጥ እንዳሉ ሪፖርቶቹ ያሳያሉ። የቀን ሰራተኞች፣ መምህራን፣ መነኮሳት፣ መነኮሴዎች ከሞቱት ምእመናን መካከል እንደሚገኙበትም ጭምር አክለዋል። እና የአረርቲ ሆስፒታል ኃላፊ ተወካይ አቶ ስዩም አልታየ ከጠዋት ሁለት ሰዓት ተኩል ጀምሮ ወደ አረርቲ ሆስፒታል የመጡ ተጎጂዎችን ሕክምና እየሰጡ መሆናቸውን እስከዛሬም ድረስ ያለው ዜና ያመላክታል። ከፍተኛ ጉዳት ከደረሰባቸው ሰዎች መካከል አምስቱ ወደዚሁ ወደ አዲስ አበባ መላካቸውን ጭምር ተገልጿል። እንግዲህ የአረርቲ ከተማ ሰላምና ጸጥታ መምሪያ ኃላፊ አቶ አጥናፉ አባተ 55 ሰዎች ከመካከለኛ እስከ ከፍተኛ ጉዳት እንደደረሰባቸው ለብሔራዊ ቴሌቪዥን ጣቢያም ጭምር መግለጻቸው ተነግሯል። የደረሰው አደጋን ተከትሎ መንግስት ባወጣው ያዘ መግለጫ ህይወታቸው ሰዎቻቸውን ያጡ ከባድና ቀላል የአካል ጉዳት የደረሰባቸው በርካታ ሰዎች መኖራቸውን በመሰማቱ መንግስት የተሰማውን ሐዘን ገልጫለሁ ብለዋል። ከዛ የወረዳው ፖሊስ ጽህፈት ቤት ኃላፊ ኢንስፔክተር አህመድ የሞቱት ሰዎች ከ25 እስከ 80 ዓመት እንደ ዕድሜያቸው እንደሚደርስ ነው የተገለጸው። አቶ ገብረ ወልድ ተስፋዬ የተባሉ የዓይን እማኝ እንጨቱ ሲወድቅ የነበረው ጩኸት በጣም ያስፈራ እንደነበረ ገልጸዋል እና መደናገጡ፣ ግርግሩና የህዝቡ ወከባ ቢኖርም የጸጥታ ኃይሎች ምእመናኑና ቤተ ክርስቲያኑን አገልጋዮችም ተረባርበዋል። በተቻለ ፍጥነት የወደቀው እንጨት ተነስቷል ሲሉ አክለውበታል። እና ጉዳቱ የደረሰባቸው ሰዎች ወደ ሆስፒታል በአፋጣኝ ለመውሰድ ርብርብ ተደርጓል። አቶ ገብረወልድ እንደተናገሩት የህዝብ ውይይት ይደረጋል ስለተባለም ባዛርም ስለሚካሄድ ህዝቡ በብዛት ታላቁ ንግስ ላይ ሄዶ እንደነበረም የአይን እማኙ በእንጨት የተሰራው መወጣጫ ላይ የነበሩ የግንባታ ጎብኚዎች ቁጥር ከፍተኛ መሆኑንም ለአደጋው መንስኤ መሆኑን ጭምር አስረድተዋል። እንግዲህ ከ36 ሰዎች በላይ እስካሁን ድረስ መሞታቸው ተነግረዋል። ምናልባት 55 ገደማ ከፍተኛ ጉዳት የደረሰባቸው አሉ። ከእነሱ መካከል ህይወታቸው እንዳያጡ የሚሰጉ ሰዎች እንዳሉና ቁጥሩ ምናልባት ሊጨምር እንደሚችል ነው የተነገረ ያለው። የተደረመሰው እንጨት በአካባቢው ማህበረሰብ ርብርብ ከተነሳ በኋላ ስርዓተ ቅዳሴ ተከናውኗል። እንግዲህ የሞቱ ሰዎችም ስርዓተ ቀብር ይፈጸማል። አቶ ገብረወልድ እንደተናገሩት ኦልሞስት በሐሙስ እለት ማለት ነው ነገ ይሄ ይፈጸማል። የሰሜን ሸዋ አገረ ስብከት ዋና ስራ አስኪያጅ መጋቤ አዲስ ነቃ ጥበብ አባቡ እንደተናገሩት ከሆነ በአካባቢው ማህበረሰብ ገንዘብ መዋጮ የተገነባ ያለው አዲስ ቤተክርስቲያን የጉልላቱ መስቀል የወጣበት ዕለት ነው ይሄ የሆነው በሚል ተናግረዋል። የግንባታው ማጠናቀቂያና ስዕላትን ለማየት በርካታ ሰዎች ወደ አዲሱ ህንፃ መግባታቸውን መጋቤ አዲስ ነቃ ጥበብ አክለዋል። እስከ ጣሪያው ያለውን ዲዛይን ለማየት ነው የወጡት። እጅግ አሳዛኝ ልብ ሰባሪ ክስተት ነው፣ እንደ ሀገርም እንደ ቤተክርስቲያንም ትልቅ መርዶ ነው የገጠመን በሚል ተናግረዋል። ዋና ስራ አስፈጻሚው ስራ አስኪያጁ እንግዲህ ቤተክርስቲያን በርከት ላሉ አመታትና ይሄን ግንባታ በደረገባቸው ጊዜያቶች ሁሉ ቤተክርስቲያን ሲያገለግሉ የነበሩ ሰዎች ሁሉ አሉበት። ይህም በረከት ለማግኘት ሄዶ አስክሬን ሆኖ መመለስ ልብ ውስጥ የሚፈጥረው ነገር ለማንም የሚሰወር አይደለም። የእግዚአብሔር ጥሪ ነው፣ እንደ ሰውኛ ግን ልብ የሚያደማ ነው ሲሉ ማክለውበታል። በኢትዮጵያ ውስጥ እንግዲህ በግንባታ ወቅት መደረግ የሚገባቸው ተገቢ ጥንቃቄዎች ባለማድረግ የተነሳ በሰው ሕይወት ላይ በአካልም ጉዳት የሞትም አደጋ በተደጋጋሚ ሲደርስ ይታያል። እንግዲህ ከዚህ ጋር ተያይዞ ቅዱስ መጽሐፍ ለዚህ የሚሆነውን ነገር በደንብ ይነግረናል። እንግዲህ ከዚህ ጋር ተያይዞ መጽሐፍ ቅዱስ በግልጽ የሚነግረን ነገር ብዙ ነገር ያሳየናል። ምክንያቱም ይሄ አገልግሎት ነው። ሰዎች ለመንፈሳዊ ነገር ነው ወደ ቤተክርስቲያን የሄዱት። መንፈሳዊ ነገር ላይ ያለ ደግሞ በክርስትና ዓለም ላይ መሰማዕትነት ነው የሚባለው። ሰዎች ሞቱ ከሚለው ይልቅ ሰማዕት ነው የሆኑት፣ በአገልግሎት ላይ ነው የሆኑት። ምክንያቱም አረቄ ቤት እየጠጡ እየጨፈሩ ህንጻ ተደርምሶ የሞቱ ሰዎችም አሉ። የሙዚቃ ድግስ ላይ ተደርምሶ መድረኩ ሰዎችም ሊሞቱ ይችላሉ። ይሄ ግን የእግዚአብሔር ቤት የሄደው ሰዎች ለመገልገል በሄዱበት የሚሆነውን ነገር በግልጽ መጽሐፍ ቅዱስ የሚያሳየን ነገር አለ። ሰማዕትነት ነው። በዮሐንስ ራእይ ምዕራፍ 14 ከቁጥር 13 ላይ ከሰማይም ከእንግዲህ ወዲህ በጌታ የሚሞቱ ሙታን ብፁዓን ናቸው፣ መንፈስ አዎን፣ ከድካማቸው ያርፉ ዘንድ ስራቸውን ይከተላቸው ይካተላቸዋል ይላል ብለህ ጻፍ የሚል ድምፅ ሰማው። አየሁም እነሆም ነጭ ደመና በደመናውም ላይ የሰው ልጅ ልጅ የሚመስል ተቀምጧል። በራሱም ላይ የወርቅ አክሊል በእጁም ስለታ ማጭድ ነበረው። ሌላ መልአክም ከመቅደሱ ወጥቶ በደመናው ላይ ለተቀመጠው በማጨድ ሰዓት ስለደረሰ ማጨድህን ስደድና እጨድ በምድሪቱ መከር ጠውልጓልና ብለ ብሎ በታላቅ ድምጽ ጮኸ ብሎ ይናገራል። ይሄን እንግዲህ መጀመሪያ ደረጃ ላይ የሆነው ከሰማይ ከእንግዲህ ወዲህ በጌታ የሚሞቱ ሙታን የሚሞቱ ሙታን ብፁዓን ናቸው የሚለው ትልቁን ቦታ ይይዛል። እንግዲህ የእግዚአብሔር ትእዛዝን የሚጠብቁ ኢየሱስንም በማመን የሚጸኑ ቅዱሳን ትዕግስታቸው በዚህ ነው ይልና ሰማዕትነት እንዳለው በክርስትና ዓለም ላይ ክርስትና ሰማዕትነትና ሙት ሞት ያለበት እንደሆነ ይታወቃል። ይህንን ከተሰዉና ካለቀ ወይም ደግሞ የሰማዕታት ዘመን በመጨረሻው ዘመን ላይ በተለያዩ መልኩ በእግዚአብሔር አገልግሎት ላይ በመንፈሳዊ አገልግሎት ላይ ሰዎች ይሞታሉ። ይህንን በመጽሐፍ ቅዱስ ሰማዕትነት ነው የሚለው። ከዛ በኋላ እንግዲህ በምድር ላይ የሚታጨድ እንዳለ ይናገራል። ያም ደግሞ በምድር ላይ የቀሩት ከተሰው እነዛ በመጨረሻዎቹ ዘመናት ላይ የተሰውት ክርስቲያኖች በኋላ በርካታ ሰዎች ደግሞ በምድር ላይ ያሉ ዓለማዊ ሰዎች ልክ ዛፍ እንደሚቆረጥ የሚቆረጡበት ጊዜ እንደሚመጣም መጽሐፍ ቅዱስ ይናገራል። ከዛ አስቀድሞ ግን በጣም ብዙ ክርስቲያኖች ከዚህ ዓለም በሞት የሚለዩበት በመንፈሳዊ ነገር ላይ የሚሆንበት ሁኔታ እንደሚታይ ይነገራል። ወደ ሮሜ ሰዎች የተጻፈው መጽሐፍ ላይ የሐዋርያ ጳውሎስ ምዕራፍ 14 ከቁጥር 8 በህይወት ሆነን ብንኖር ለጌታ እንኖራለን፣ ብንሞትም ለጌታ እንሞታለን። ከእንግዲህ እንግዲህ በህይወት ሆነን ብንኖር ወይም ብንሞት የጌታ ነን ብሎ ያስቀምጣል። እንግዲህ አንድ ሰው ስለዚህም ነገር ሙታንን ህያዋንን ህያዋንንም ይገዛ ዘንድ ክርስቶስ ሞቷልና ህያውም ሆኗልና ብሎ ያስቀምጣል። አንድ ሰው አንድ ክርስቲያን በቤተ ክርስቲያን አገልግሎት ላይ በሚሞትበት ሰዓት የሚሆነው ነገር ይሄ ነው። በህይወት በሆነን ብንኖር ለጌታ እንኖራለንና ብንሞትም ለጌታ እንሞታለን። እንግዲህ በህይወት ሆነን ብንኖር ወይም ብንሞት የጌታ እንደሆንን እዚህ ጋር ይነግረናል ማለት ነው። በሰማዕትነት በቤተክርስቲያን አገልግሎት፣ ሰው ናይት ክለብ እየጨፈረም ሊሞት ይችላል። ይሄ ግን በቤተ ክርስቲያን በቤተ ክርስቲያን አገልግሎት ላይ ሰዎች ቤተ ክርስቲያን ማለት የክርስቶስ ቤት ማለት ነው። በቤተ ክርስቲያን ህንጻ ላይ ለመጎብኘት የወጡ ሰዎች ናቸው የሞቱት፣ የሄዱት የእግዚአብሔር ቤት ናፍቋቸው ነው የሄዱት። እነዚህ ሰዎች ሲሄዱ ሰማዕትነት ነው። ስለዚህ በህይወት ሆነው ቢኖሩም ለጌታ ይኖራሉ፣ ቢሞቱም ለጌታ ይሞታሉ። እንግዲህ በህይወት ሆነው ቢኖሩም ወይም ብንሞትም እንዳለው የጌታ ነን በሚል ጳውሎስ ተናግሮታል። በተመሳሳይ ሁኔታ ወደ ፊልጵስዩስ ሰዎች ምዕራፍ አንድ ከቁጥር 21 ላይ ለእኔ ህይወት ክርስቶስ ሞትም ጥቅም ነውና ብሎ ይናገራል። ነገር ግን በስጋ መኖር ለእኔ የስራ ፍሬ ቢሆን ምን እንድመርጥ አላውቅም። በነዚህ በሁለቱ ይጨነቃሉ። ለሄድ ከክርስቶስ ጋር ልኖር እናፍቃለሁ፣ ከሁሉ ይልቅ እጅግ የሚሻል ነውና በሚል ነገር ግን በስጋ መኖሬ ስለ እናንተ እጅግ የሚያስፈልግ ነው ብሎ ሐዋርያው ጳውሎስ ይናገራል። ስለዚህ ሁል ጊዜ ብንኖርም ለጌታ ነው ብንሞትም ለክርስቶስ በክርስቶስ እቅፍ ውስጥ ነው ሰዎች የሚሆኑት። ስለዚህ ነው ሰማዕትነት ነው የሚባለው። በክርስትና እምነት ውስጥ አንድ ሰው ክርስቲያን ከሆነ በክርስቶስ ነው ክርስቲያን የሆነው። ስለዚህ ክርስትናውን አጥብቆ በቤተ ክርስቲያን አገልግሎት እግዚአብሔርን እያገለገለ ወይም ለመገልገል ሄዶ ወይ በእግዚአብሔር ቤት ውስጥ የሚሆነው ሰማዕትነት በክርስቶስ እይታ ውስጥ ሰማዕትነት ነው፣ መንፈሳዊ ሰማዕትነት ነው። ስለዚህ ሰዎች ይሄንን አይነት ነገር በሕይወት ሲገጥም ሰማዕትነት የተከፈለበት ነገር መሆኑን በልባቸው ሊያስቡት ሊጽናኑበት ይገባል ያለ ነው። በመጨረሻ ዘመን ላይ ነው። በጣም ጨካኝ ዘመን ነው። በጣም በሚያሳዝን ሁኔታ ብዙ ነፍሳት ብዙ ሰዎች በማወቅም ባለማወቅም ይሞታሉ። እንግዲህ እንትን ማለት ሳይጠነቀቁ ሁሉ ቀርተው ሰዎች በሕይወት ላይኖሩ ይችላሉ፣ ሊሞቱ ይችላሉ። አለመጠንቀቅ በዚህ ዘመን ላይ በብዙ መልኩ ዋጋ ሊያስከፍል የሚችል ነገር እንዳለበት ይታወቃል። ሆኖም ቀረም ግን እግዚአብሔር የሞቱትን ወንድም እህቶቻችንን በጠቅላላ ነፍሳቸውን በአጸደ ገነት እንዲያኖርልን በክርስቶስ ኢየሱስ ደም እንዲሸፍናቸው እኛ የምንችለውን ያክል እንጸልያለን። የተሰማንን ጥልቅ አዘን መግለጽ እንወዳለን። ወደ ቀጣዩ ፕሮግራም ልውሰዳችሁ። ጆሴፍ ካቢላ እንግዲህ የቀድሞ የዲሞክራቲክ ሪፐብሊክ ኦፍ ኮንጎ ፕሬዚደንት ነው። በሞት ፍርድ ተፈርዶበታል። ይህም በተመለከተ የመጨረሻ መጠነኛ ቆይታ አላድርግላችሁ። እንግዲህ ውድ ቤተሰቦቼ ጆሴፍ ካቢላ ካባንጌ ነው የሚባለው ይህ ሰው በጁን 4 1971 ዓ.ም ነው የተወለደው። የኮንጎ ፖለቲካ፣ የቀድሞም ወታደራዊ ኦፊሰር የነበረ ሰው ነው ሀገሪቱን ኮንጎን የፕሬዚዳንት ኦፍ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ በመሆን ከ2001 እስከ 2019 ዓ ም ድረስ አገልግሏል። ያው አገልግሏልም እንደገናም ደግሞ የአፍሪካ መሪዎችን ታውቃላችሁ ገሏልም ቱ እንግዲህ ቢሮን የወሰደው ወይም ደግሞ ወደ ቢሮ ገብቶ የነበረው አባቱ ፕሬዚደንት ሎረንት ዲዛይሬ ካቢላ ከተገደሉ ከሞቱ፣ አሳሲኔሽን ነው ያውሳቸው ግድያ ነው ከተገደሉ በኋላ ነው ከአስር ቀናት በኋላ ወደ ስልጣን የመጣው በጣም ሰከንድ ኮንጎ ዋር ላይ የሁለተኛው የኮንጎ ጦርነት ላይ እንግዲህ የነበረበት ሰዓት ስለነበረ ይሄ የአፍሪካ ወርልድ ዋር ነው የሚባለው። እንግዲህ እንደሚታወቀው በጣም ግሬት ዋር ኦፍ አፍሪካም ጭምር ይባላል። በኦገስት 1998 የነበረ ጦርነት ነው። ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ምናልባትም ከአመት በላይ የመጀመሪያዊ የኮንጎ ጦርነት ከቀጠለ በኋላ የነበረው ነው ይሄ። እንግዲህ በጣም በሚገርም ደረጃ በወቅቱ የነበሩት የአንደኛው የኮንጎ ጦርነት ላይ የነበሩት ሰው እንግዲህ የኮንጎ የቀድሞ የዚሁ የጆሴፍ ካቢላ አባት የነበሩት ለወረድ ዲዛይሬ ካቢላ እንደነበሩ ይታወቃል። እንግዲህ ከዚህ ጋር ተያይዞ የቀድሞ የሩዋንዳ አሊስ ወይም ወዳጃቸው በነበሩት ሰው ላይ ተነስተው ነው እንደገና የጦርነት የተቀሰቀሰው። ከዛም በኋላ ሁለተኛው የኮንጎ ጦርነት ነበረ፣ በጣም ብዙ ሰው የሞተበት ነው። ሁለተኛው የኮንጎ ጦርነትን እንግዲህ በተመለከተ በወቅቱ የነበሩት ሰው የሎሬት ዲዛይር ካቢላ ይህንን ነገር ተጠያቂ ያደርጋቸዋል። ስለዚህ ከዛ ጋር ተያይዞ ይህ ሰው ጆሴፍ ካቢላ የፒፕልስ ፓርቲ ፎር ሪኮንስትራክሽን አንድ ዲሞክራሲ ፒፒአርዲ የሚባል ቡድን ወይም ደግሞ ፓርቲ አቋቁሞ ሪኮንስትራክሽን ወይም መልሶ የመገንባት አይነት ዲሞክራሲ በሚል አዋቅረ በ2002 ዓ.ም። ከዛም በኋላ ከ2003 በኋላ የፕሪቶሪያ አኮርድ ወይም የፕሪቶሪያ ስምምነት የሚባል ተደረገ። በጁላይ 2002 ማለት ነው። ይሄም በሩዋንዳ ና በዲሞክራቲክ ሪፐብሊክ ኦፍ ኮንጎ መካከል ነው ተደርጎ የነበረው። ስለዚህ ሩዋንዳ እንደ 20 ሺ ሰራዊቶችን ይዛ ወደኋላ ተመልሳ ያወጣችበት ጊዜ ነው። ይህንን ጦርነት እንዲደመደም ተደረገ። ከዛም በኋላ እንግዲህ ትራንዚሽናል ገቨርንመንት ወይም ተሸጋጋሪ መንግስት ተቋቋመ ማለት ነው። ከዛም ጆሴፍ ካቢላ በ2006 ተመረጠ። ከዛም ቀጥሎ በ2011 እንደገና ሁለተኛ ዙር ስልጣኑን ቀጠለ። ከዛም እንግዲህ በ2018 ካቢላ ከስልጣን ወርዷል። ከዛ በኋላ እንግዲህ የዚሁ የቀድሞ ፕሬዚዳንት የነበረው ካቢላ እንደ ሴናተር ፎር ላይፍ በሚል አገልግሏል። የአንድ ሴናተር ፎር ላይፍ የሚል ሲስተም ነበርና በዛ ሲስተም ላይም አገልግሏል ካቢላ የሀገሪቱ ሁለተኛው ረጅም ጊዜ ሀገሪቱን የመራ ፕሬዚዳንት ነበር እና አሁን ባለበት ሁኔታ ላይ በንግድና በተለይም በግብርና ነው የሚኖረው። በጣም ብዙ ዌልዝ ሀብት ያለው ሰው ነው። በከፍተኛ ደረጃ የሀገሪቱ ኢኮኖሚ ላይ፣ የሀገሪቱ ፖሊሲ ላይ በተለይ ከቻይናዎች ጋር ከሌሎች ውጭ ሀገር አካላት ጋር አብሮ በመስራት ማዕድናት ላይ፣ በሌሎች በጣም ብዙ ሀብቶችን የሰበሰበ ሰው ነው። እና አሁን ባለበት እንደምታቁት የዲሞክራቲክ ሪፐብሊክ ኦፍ ኮንጎ ያለችበት የፖለቲካ ውጥንቅጥ አለ። በዚህ ውጥንቅጥ ላይ እንግዲህ እይ ሰው አሁንም የሚስማማ ያልሆናቸው ሰዎች ፓወር ላይ አሉ፣ ስልጣን ላይ አሉ። ከእሱ ጋር ሰላማዊ አይደሉም። እንደገናም ደግሞ እንደምታቁት ሩዋንዳ የረጅም ጊዜ ፖልካጋሜ ና ካቢላ በብዙ እንግዲህ የጎንዮሽ ጉዳይ ላይ ብዙ የቆዩ ሰዎች ናቸው። ምናልባትም አሁን ያለው ሚሊተሪ በዚህ ሰው ላይ የብዙ ግድያ በመፈጸም በጣም ብዙ ሴክስ ክራይምስ ለምሳሌ የፍትወት ወንጀልን በሚል በ2006 ጭምር ታቢላ እንትን ብሏል። ያው ቀርቦ በኮንጎ ሚሊተሪ ቀርቦ ብሪፍ አድርጓል። እንደገናም ተሞግቷል። እሱ ብቻ አይደለም እንግዲህ በጣም በብዙ መልኩ የሚታዩ ወንጀሎች በሚል በዝርዝር ቀርቦበታል። ይሄ የቀረበበት ወንጀሎች በአብዛኛው መሰረት የሚያደርጉት ያው የምዕራባውያንም ግፌ ያለበት እንደምታውቁት ይህ ሰው በከፍተኛ ደረጃ ላይ ይሰራ የነበረው እንግዲህ ለምዕራባውያን ምቾት በማይሰጥ ደረጃ ላይ ያለበት ሁኔታ ላይ የነበረ ሰው ነው። ስለዚህ አሁን ባለበት ሁኔታ ላይ በሞት ፍርድ እንዲፈረድበት ለማድረግ ተሰርቷል ማለት ነው። ጆሴፍ ካቢላ በእርግጥ በጣም ከፍተኛ የጦር ወንጀሎች የተመዘገቡበት ሰው እንደሆነ ይታወቃል። ይህም ነገር ዛሬ ላይ ለመከሰስና በሀገሪቱ ወታደራዊ ፍርድ ቤት ቀርቦ ክስ እንዲቀርቡበት ከዛ የሞት ፍርድ እንዲወሰንበት ለማድረግ የተሰራው ስራ በሩን ራሱ እንደከፈተ ይነገራል። ይህ ሰው እንግዲህ ሁሉንም አሌጌሽኖች ወይም የቀረበትን ክሶች የሚያጣጥል ወይም የማይቀበል ሰው ነው። ሆኖም ግን በፈጠረው ክፍተት የተነሳ ዛሬ ላይ ለሞት ፍርድ የሚያበቃው ደረጃ ላይ ደርሷል ማለት ነው። ምክንያቱም ሰው በስልጣን በነበረበት ሰዓት ላይ የሚዘራውን ስልጣኑን ከወረደ በኋላ እንደሚያጭደው ይታወቃል። ማንኛውም ሰው የዘራውን ነገር ያጭዳል። እናም ይህ ሰው እንግዲህ በምንም ነገር ይሁን ያው ብዙ የአፍሪካ መሪዎች አሉ በዚህ ደረጃ ላይ በጣም ብዙ ሕዝቦችን የጎዱ ግን ከሀገር ወጥተው ነው የሚኖሩት። ይህ ሰው ግን በሀገሩ ነበረ የሚኖረው። ስለዚህ በጣም በሚገርም ደረጃ ለዚህ ተጠያቂ ሆኗል ማለት ነው። በተለይ የዲሞክራቲክ ሪፐብሊክ ኮንጎ የዲኬድ ሎንግ የአመታት የ10 ዓመታት ርዝመት ያለው ኮንፍሊክት አለ። በባለፈው ጃንዋሪ እንግዲህ እስካሌት እያደረገ የቀጠለው ማለት ነው። እነዚህ ኤም 23 የሚባሉ ሬብልስ አሉ። እነዚህ አድቫንስ አድርገዋል። እንደገና ደግሞ ስትራቴጂክ የሚባሉ ከተማዎች እንደ ጎማ ያሉትን ቦታዎች ሁሉ እንደተቆጣጠሩ ይታወቃል እንደ ባካቡ የሚባሉ ከተሞችንም ጭምር ከዛም፣ በዚህ ደግሞ ወደ 3000 ሰዎች እንደተገደሉበት ይታወቃል። ኦልሬዲ አሁን ዋን ኦፍ ዘ ወርልድ ላርጀስት ሁማኒታሪያን ክራይሲስ የሚባል ሀገር ናት። ወደ 7 ሚሊዮን የሚጠጉ ሰዎች ዲስፕለስድ የሆኑባት ሀገር ናት፣ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ። እንግዲህ በዚህ ደረጃ ላይ የተፈሰሩ ወንጀሎችና ብዙ ጥፋቶች ዛሬም እየተሰሩ ነው ያሉት፣ ባለፉም ተሰርተዋል። ዛሬም ሰዎች ተከሰዋል። ወደፊትም እየተከሰሱ የዋጋ እያወራርዱ ይቀጥላሉ። ስለዚህ በህይወት ያሉ የአፍሪካ መሪዎች አሁንም ቢሆን በማንኛውም ሰዓት ላይ ህይወትም ሞትም በእጅ ላይ እንዳለና ምርጫው በእጅ ላይ እንዳለ የሚያሳይ የጆሴፍ ካቢላ ፍርድ ሆኗል ማለት ነው እንግዲህ ቀጥሎ ያለው ነገር ምን ሊሆን እንደሚችል